እቃዎቹ እንግዲህ ዛሬ የሚጫ ነው የሚሆነው። አሁን ከመውጣቱ በፊት እንግዲህ ይህንን ይመስላል። ሙሉ እቃ እንግዲህ አሁን ሊወጣ ነው። ከውጫሌ ላይ ከደረሰ በኋላ ቤቷ ላይ ተገጣጥሞ ሙሉን የማሳያችሁ ነው የሚሆነው። እንግዲህ ውድ ተመልካቾች ቪዲዮውን ላይክ በማድረግ ጀምሩት። ቤት ገብቶ ደግሞ የምናየው ነው የሚሆነው። አብራችሁ ይቆዩ። እቃው እንግዲህ በምታዩት መልኩ ሙሉ ለሙሉ አይሱዚ ላይ በዚህ መንገድ ተጭኗል። ክችኑም፣ ቲቪ ስታንዱም፣ እንዲሁም ታምቡራታ በር ጭምር አለ። ሙሉ እቃው እንግዲህ አሁን ተጭኗል። ገጣጥመን ደግሞ ከቤቷ ላይ ያለውን ውበትና ሁኔታውን ደግሞ የማሳያችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስናችሁ ሁዲ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በእያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ የእህቴ ትዕዛዝ ውጫሌ ደርሶ በዚህ መንገድ እየተገጣጠመ ይገኛል። ክችኑ እንግዲህ እንደምታዩት እንደዚህ እየተገጣጠመ ነው። ሙሉውን እንግዲህ አልቆ ደግሞ የምታዩትን ይመስላል ክችኑ እንግዲህ ያው ስለ ዋጋዎቻቸውንም ጭምር መንገድ ስለፈለኩኝ ይህ ቪዲዮ ስጥ መጨረሻው ብትመለከቱት እያንዳንዱ የተሰሩበትንም ዋጋ የማሳውቃቸው ነው የሚሆነው በተለይ ገና አሁን ማሰራት ለምታስቡ ዋጋዎቻቸውን እዙ ላይ ማወቅ ትችላላቸው። ሌላው የዚህ ክችን እንግዲህ ሜትር ከ60 በ2 ከ7 ነው። ትልቅ የሆነ ክችን ካቢኔት ነው። ስታሰሩ እንግዲህ ዋጋዎቻቸው የሚታወቀው እንዲሁ ተመሳሳይ ስለማይሆን ቦታው ሄዶ የሚያርፍበት ቦታ ተለክቶ ነው ሂሳብ የሚወጣው። የእሷ እንግዲህ ሜትር ከ60 በ2 ከ7 ማለት ነው ስለዚህ ቤታችሁን ስታሰሩ ብዙ ጊዜ እንደምላችሁ ብታስለኩት አሪፍ ነው የሚሆነው። ሌላው እዚህ ጋር ለጓደኛዋ አንድ ቲቪ ስታንድ አዛይ ነበር አይቲ እንግዲህ ከቤትሽ ገብቶ ቲቪ ስታንዱ ይሄንን ይመስላል። የሁላችሁም እንግዲህ በየቤታችሁ ገብቷል ማለት ነው። ውድ ተመልካቾች አሁን ወደ ዋጋዎቹ የምንሄድ ይሆናል። ኪችን ካቢኔቱ ሜትር ከ60 በ2 ከ70 ነው ብያቸዋለሁ። ሰባ ሺህ ብር የተሰራ ነው። ዋጋዎቹ እንግዲህ ወቅቱን ጠብቀው ሊጨምሩ ይችላሉ። ነገር ግን እንግዲህ ይሄ ሮመዳን ላይ የታዘዘ የሆነ ሮመዳን ሙሉ ወርን የተሰራ ነው። ስለዚህ ለዚች ሂዴ ሰባ ሺ ብር ነው ይህ ክችን ካቢኔት የተሰራው። ቲቪስታንዶቹ ያው ብዙ ጊዜ ነግራቸኋለሁኝ ሀያ ሺ ብር ናቸው። ሌላው እንግዲህ ዋጋቸው ሀያ ሺ ብር ነው እንደነገርኳችሁ፣ አንድ ሜትር ከዘጠና በሁለት ሜትር ነው። ቁመቱ ሁለት ሜትር ቲቪ ስታንዱ፣ እንዲሁም ጎኗ ደግሞ ሜትር ከዘጠና ማለት ነው። ስለዚህ ሜትር ከዘጠና በሁለት ሜትር የሆነች ቲቪ ስታንድ ማሰራት ካስባችሁ ራሷ ነው ከለሯ፣ ሁሉም ነገር አሁናዊ ዋጋቸው ሀያ ሺ ብር ነው። ኪችኑ ሰባ ሺ ብር በር ከነመቃኑ የታንቡራታ በር ዋጋ 12500 መቃን አለ። ሌላ እንግዲህ ለዚች ህቴ የሳሎን እና እንዲሁም ደግሞ ወደ እቃ ቤት ወይም ወደ ኪችኑ መግቢያ መቃን ተገጥሟል። ለዚህ ደግሞ ለሁለት መቃን 6600 ብር ማለት ነው። መቃን ብቻ በር የለውም። ከነበሩ የመኝታ ቤትን ገጥመናል። 12500 ብር የመኝታ ቤቷን ታምቡራታ በር ከነመቃኑ ተገጥሟል። ጠቅላላ እንግዲህ የዝች ህቴ ትእዛዝ 127100 ብር የፈጀ የቤት ዕቃ ነው። ክችኑም ቲቪ ስታንድ ሁለት ታምቡራ ታብር አንድና እንዲሁም ከነ መቃኑ ማለት ነው በር የሌለው ደግሞ የሁለት የሳሎንና የክችን መግቢያውን መቃን ገጠማን ጨምሮ ጠቅላላ ከነ ትራንስፖርቱ 127100 ብር የወሰደ የሆነ ማቴሪያል ነው እንግዲህ የተመለከታችሁት። እንግዲህ ውድ እህቴ ትዛዝሽ ትእዛዝሽ ሙሉ ለሙሉ ከቤትሽ ገብቶ ተገጣጥሞ እንግዲህ ቲቪ ስታንዱም የምትመለከቱትን ይመስላል ይሄ እንግዲህ የስኮትላይቶች ሶስት ስኮትላይት አለው ሙሉ የቲቪ ስታንዱ ደግሞ ለ43 ኢንች ተብሎ የተሰራ ነው ስለዚህ 43 ኢንች ፍላት ቲቪ አስፈልገዋል ማለት ነው እንግዲህ ከዚህ ላይ ውበቱ እንዴት እንደሚሆን ቲቪው ጋር ምናምን በጣም ነው የሚያምረው እንዲሁም የግድግዳው ቀለም ጋር በጣም ነው የሚያምር የሆነው ኮርኒሱም እንግዲህ የሳሎን ላይ በዚህ መንገድ የተሰራ ነው። ብቻ ለው ለቲቪ ስታንዱም የሚያምር የሆነ ከለር ነው ግድግዳው ላይ ያለው በጣም አምሯል። ሌሎቻችሁም የቤት እቃዎችን ማሰራት ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እንደዚህ አሪፍና ቆንጆ የሆኑ ስራዎችን አሰርቼ የማደርስላችሁ ነው የሚሆነው። እንዲሁም ማሰራት ብቻ ሳይሆን ለቤታችሁም የሚመጠን የሆነን ስራ ያ ማለት ከቤቱ ጋር ቢሄድ ቢሰራ ቢለፋበት አሪፍ ነው ብዬ የሚታሰበውን ከምክርም ጭምር ጋር ማለት ነው። ለምሳሌ ለዛ ቤት ሄዶ የማይሆን የሆኑ እቃዎች እንዳይሄዱ ወይንም ደግሞ ይሄ እቃ ከመግባቱ በፊት ቤቱ ላይ መስተካከል ያለበትን ነገር ካለ እንደዚ አይነቶች ነገሮች ቅድሚያ ሀሳብ እየሰጠኋቸው ጭምር ቀጥታ፣ የራሳችንን ፍላጎት ብቻ ያዘለ ስራ አይደለም ማለት ነው። ከምክርም ጭምር ነው። ስለዚህ ፍላጎታችሁን የምናሟላ ነው የሚሆነው። አሪፍ አሪፍ ስራዎችን ነው እንዲሁም ደግሞ የማሰራላችው እህት ወንድሞች በሚሰሩላችሁ ስራዎች ሀሳብ መስጠት ይኖርባቸዋል። በተለይ ተመልካች ጭምር ሀሳባችሁን አስቀምጡ። እውነት እናንተ በፈለጋችሁት መልኩ እየተሰሩ ነው አይደለም የሚለውን ነገር እንዲሁም ፍጥነት፣ ጥራት የተለያዩ የትኛውን ኮሜንቶች ለእኛም አሪፍ ስለሚሆኑ የሆኑ ክፍተቶችም ካሉ በኮሜንት ላይ ራሱ ብታስቀምጡ ለእኔም አሪፍ ነው የሚሆነው ማለት ነው ምክንያቱም ሰው ሆኖ የማይቀበል ከሆነ ለስራውም ብርታታ አይሆንም ማለት ነው። ሀሳብ መቀበልም ግዴታ ነው። ያጠነክራል ማለት ፈልጋለሁኝ። ውድና የተከበራችሁ ተመልካቾች እንግዲህ በዚህ ቻናል ለእናንተ አዲፍ ናቸው ብዬ የማስባቸውን ነገሮች የማሰራጭበት ወይም የማስተላልፍበት የሆነ ቻናል ነው። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉ። የዘወትር ተከታታዮቼ ላይክ፣ ሼር ማድረጋችሁን አትርሱ ለእኔ ብርታት የሚሆኑ ሀሳብ አስተያየታችሁንም ኮሜንት ላይ እንደተለመደው አስቀምጡ ማለት ነው እንደዚህ የቤት እቃዎች ብቻ ሳይሆኑ ሌሎችን ቤታችሁ ምሳሌ መፈረሽ ብታስቡ ቀለል ባሉ ዋጋዎች እንዲሁም ደግሞ አቅም ላላችሁ ደግሞ ሶፋ መጅሊስ ማሰራት ካሰባችሁ የሁላችሁን ፍላጎት የማሟላላችሁ ነው የሚሆነው ኢንሻአላህ ጥራት ያለውን ነገር በአማና ሰርቼ የምትፈልጉበት ቦታ ላይ የማደርስላችሁ ነው የሚሆነው ከእናንተ የምጠበቀው እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ብቻ በኢሞ ዋትሳፕና ቴሌግራም እንዲሁም በቀጥታ መስመር ማናገር ትችላላችሁ። አሪፍ አሪፍ ነገሮችን አሰርቼ በምትፈልጉት መልኩ ከምትፈልጉበት ቦታ ላይ የማደርስ ነው የሚሆነው ቪዲዮን በድጋሜ ላይ ካድርጉ ይመቻችሁ። ቤቱን እንግዲህ ያው በዚህ መሰረት ለእናቴ ቤቷ ነው።